ሰላም ጤና ይስጥልኝ፣ የተከበራችሁ ተመልካችና አድማጮች። ትናንትና እናስታውሳለን፣ በድሮን እርምጃ እንደተወሰደ ከዛ የተረፈውን ልቅምቃሜ ህግ ማስከበር ዘመቻው መንግስት በወሰደው ገቢ እያደረገ ይገኛል። እነዚህን ጉዳዮች በዋነኛነት የምንመለከተው ይሆናል። እንዲሁም ለቀረጥ በተሰበሰበበት ባለመግባባት እርስ በእርሳቸው ቸው የተባሉበት ሁኔታ አለ። ይህን ጉዳዮች አያይዘን የምንመለከተው ይሆናል። አዲስ ሲሆናችሁ ሰብስክራይብ ማድረጋችሁን ቤት ሲሆናችሁ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። ከዚህ ጋር አያይዘን ቀጥታ ወደ ጉዳያችን የምናመራ ይሆናል። መርጦ ማርያም ተብሎ በሚታወቀው ቀጠና ቀረጽ ሲሰበስቡ በነበረበት ሰዓት እንግዲህ በክፍፈል አለመግባባት በተፈጠረው ምክንያት ጸጋዬ ዋለ ተብሎ የሚታወቀው አሰናብተውታን ማለት ነው። እነዚህ ናቸው የአማራ የሉና ትግል እያሉ የሚገልጹልን። ስለዚህም ሌላኛው ጉዳይ ደግሞ ከምንመለከትበት በዋነኛነት ዚህ ጋ ያይዘን ስለ ሶስቱ ቁመና ሶስቱ የድርጅት ቁመናዎች የፋኖ፣ የህወሓትና የሸኔ ቁመናዎች በቅርጽም በቁመናም በራዕይም የማይገናኙ አሁን ጽምዶ ላይ ያሉበት ሁኔታ እሱንም እንዳስሳለን። አዲስ የሆነች ሰብስክራብ ማድረጋችሁን አትርሱ። ቤተሰብናች ላይክ ማድረጋችሁን በዋንኛነት እዚህ ጋር ማንሳት ያስፈለገው መርጦ ማርያም ተብሎ በሚታወቀው ቀጠና ቀረጥ ሲሰበስብ ከቆዩ በኋላ በተሰበሰበው ቀረጥ በክፍፍል ባለመግባባት የተነሳ ጸጋዬ ዋለ አሰናብተውታል። ኢየሱስ ቤተሰብም ምን መከላከያ እርምጃ ሪምጃ ወዝዶ ብልኝ ቢሆን ኑሮ እያለም ማስተባበያ እየሰጠ እንደሆነ መረጃው እየወጣ ይገኛል። ከዚህ ጋር በዋነኛነት ስለ ጸጋዬ ዋለ ማንሳት ያስፈለገበት ያስፈለገበት አንድ ነገር መከላከያ እንደ ውሻ አስፓልትን እየተከላከለ ያለበት ሁኔታ ነው። መከላከያ አስፋልቱን ለቆ ሲሄድ ወደ ቀረጥ ሰብሰብ ብሎ ይገባሉ። ለቀረጥ ሲመጣ ይሄዳሉ። ሲሄድ ይመጣሉ ሲመጣ ይሄዳሉ። ይሄ ነው የተያዘው የአማራ የሉና ትግል የሚሉት። አሁን በዛ አጋጣሚ በመርጦ ማርያም ላይ በተወሰደው የእርስ በርስ በቀረጥ በተሰበሰበው ገንዘብ ክፍፍል አለመግባባት ምክንያት ነው ጸጋዬ ዋልን ያሰናበቱት እርስ በርሳቸው ነው። እነዚህ ናቸው ለአማራ የሉና ትግል እንታገላለን የሚሉን፣ ደግሞ በተግልጽ ስለምናያቸው ነው። በብዙ ቀጠና እናያቸዋለን። በብዙ አስፓልት መከላከያ ከላለ በቀረጥ ስም ትቆማለች፣ ዘርፋለች፣ ትሄዳላችሁ። አለቀ። እናንተ ናችሁ ለአማራ ይሉና ትግል እንታገላለን እያላችሁ። ለማንኛው በመርጦ ማርያም በተወሰዱ እርስ በርስ ምክንያት ተሸኝቷን። ሌላኛው ጉዳይ አሁን ከምንመለከተው በትናንትና በጎጃም ላይ በድሮን እርምጃት እንደተወሰደ አሳውቻለሁ። ቀሪውን ደግሞ መከላከያ እየተከተለ እየለቃቀመ ይገኛል። በዚህም እንደዚህ የምንመለከታቸው ገቢ ተደርጓል፣ በምርኮኛ መልኩ ማለት ነው። መንግስት በወሰደው ህግ የማስከበር ዘመቻ በምርኮኛ መልኩ ገቢ አድርጓቸዋል። መንግስትም ህግ የማስከበሩን አጠናክሮ እየወሰደ ይገኛል። ውድ የቻና ቤተሰብ ተከታታዮች፣ ታጥቃችሁ የምትንቀሳቀሱ ወንድሞች ፊታችሁን ወደ ሰላም አዙሩ። የክልሉን ኢኮኖሚ ከዚህ በላይ አታውድሙት። ከዚህ ውጭ የሚመጣ ለውጥ አይኖርም። ላብነት እናስተውስን የዋት ቅርጽ የሸኔ ቅርጽ የፋኖ ቅርጽ አንድ አይደለም። አብር ሊሄድም የማይችል ጉዳዮች ናቸው። ከሰንደቅ ዓላማ ጀምሮ የኢትዮጵያ ሰንደቅ ዓላማ አያስፈልግንም ብለው የራሳቸውን የጎጥ ሰንደቅ ዓላማ ይዘው በቅርጽ የማይገናኙ በብዙ ነገር የማይገናኙ አሁን ጽምዶ ፈጥረናን አሉ። እኔ ሁሌ እንደምናገረው ሁሌ ከሚገርመኝ አሁን ያለው መንግስት ባይኖር እነዚህ የተለያየ ቅርጽ ያላቸው በአስተሳሰብ በራዕይ፣ በብዙ ነገር አብረው የማይሄዱት እንዴት ነው እቺን ሀገር ሊመሩ የሚችሉት? ይህ መንግስት ባይኖር እርግጠኛ ነኝ እቺ ሀገር ለማፍረስና ለመፍረስ ዝግጁ ነች። በቃ መቶ ፐርሰንት ሀገሪቱ ትፈርሳለች። ይህ መንግስት ባይኖር እነዚህ ኃይሎች በብዙ ነገር አብሮ አይሄዱም። ምክንያቱም ከዚህ በፊት እናስታውሳለን ህወሓት በአማራ ላይ ጽንፍ ይዞ የሚሰራ ቡድን ነው። ሸኔናፋኖም ጽንፍዘው የሚሰሩ ቡድኖች ናቸው፣ አብሮ የማይሰሩ ጉዳዮች ናቸው። ስለዚህ ለወደፊት ጣፈንቷችን ሀገር ለማፍረስ እንደሆነ በግልጽ ስለሚያመላክት ነው። ከአርማቸው ጀምሮ ስንመለከት ጽንፍዘው ነው፣ የማይገናኙ ቅርጽ ያላቸው ናቸው። ስለዚህ አሁን ያለው ጸምድ ሀገርን የሚሰበስብ ሳይሆን የሚበትን መሆኑ ግልጽ ነው። ስለዚህ ሀገር የምትወዱ ኢትዮጵያውያን እንልነቃ ያስፈልገናል። ነቅተን ለሰላማችን ዘብ እንቁም። ከጦርነት የሚመጣ ትርፍ የለም። ሌላኛው መረጃ በአዊ ብሔረሰብ አስተዳደር ዞን በዳንግላ ከተማ አስተዳደር ራሱን ብትወደድ መንገሻ ብርጌድ ብሎ ሰይሞ የነበረው የጋንታ አመራር የነበረ ዘላለም ምንችል ተብሎ የሚታወቀው እስከነ ሙሉ ትጥቁ ለመንግስት እጁ ሰጦ ገብቷን በሰላም ማለት ነው። ቀሪ ወንድሞችም የዝንፈለግ ብትከተሉ መልካም አጋጣሚ ነው። ይህ ወንድም እንግዲህ እጁን ለአካባቢው የሚገኘው የጸጥታ አካላት እስከ ነሙር ጥቁ ሰጦ ገብቷል ማለት ነው። በዚሁም በተመሳሳይ መልኩ ኤፍራታ ግድም ወረዳም የመንግስት የሰላም ጥሪ ተቀብሎ ይገባዋሉ። በለጠ ገበየው፣ ጌትነት ተርፌ፣ መምህር አንደፍራሽ አንደፍራሽ ሸዋ ሸዋናዶ ተብሎ የሚታወቀው በተለይ የነበረበት የክፍለ ጦር ከሰም ከሰም ተብሎ በሚታወቅ በዚህ የፋኑ አባልነት ሲሰሩ የነበሩ ናቸው። እንዲሁም ደግሞ የኩኖ አምላክ ተብሎ በሚታወቀው ክፍለ ጦር ብርጌድ አባል የነበሩ ናቸው። በተለይ ጌትነት ተርፌ እና በልጠ ገበየ ወይም ታውልድ የኩኖ አምላክ ብርጌድ አባልነት የነበሩ ናቸው። መንግስት ያቀርበላቸውን የሰላም ጥሪ ተቀብለው እስከነ ትጥቃቸው ገብተዋል። ሌላኛው ጉዳይ በቡሬ ዙሪያ አለፋ ቀበሌ ተብሎ በሚታወቀው አለማየውሁ የሚባል ጽንፍ ይዞ ሲንቀሳቀስ ሲቪላን በመምሰል ሲገባ በቁጥጥር ስር ውሏል። ትጥቁም በመጣል እንግዲህ ሲቪላን መስሎ ከንጹሃን ዜጎች ጋር አብሮ በመቀላቀል በማህበረሰቡ ጥቆማ መሰረት ገቢ ተደርጓል። እንግዲህ ጽንፍ ይዛችሁም ትንቀሳቀሱ፣ ሰላም ይቅደም። በቃ ሲቪላን ለመምሰል ለማመሳስ ለማጭበርበር አይጠቅምም። በተለያየ ቀጠናው ወንድሞች መንግስት ሰላም ጥሪ ተቀበሉ አሉ። ሌላኛው ደግሞ ዘርፈው ተቀላቅለው የገቡ አሉ። በባህርዳር ከተማ ራሱ ማያቸው አሉ። በርካታ ዘርፈው አግተው ብር ሰብስበው የገቡ አሉ። ነገር ግን ከፋኑ ከሸኔም ከመንግስትም ሳይሆኑ የዘረፉትን ብር እንዳያዙ ጥፍለው ወደ ሰላም መንገድ የገቡ አሉ። እነሰዎች አሁን እርምት ያስፈልጋቸዋል አጋጣሚውን በመጠቀም የሚዘርፉ አሉ። በይዞ እገታ አሁን የተሰማረ በርካታ አለ። ፋኖ በጣም ከሚገርመኝ ከሚገርመኝ ቀረጡ አልበቃቸው ብለውን እገታ የተሰማራ ቡድን አለ። ባህርዳር በሚኒመም በቀን አራት፣ አምስት ሰው ይታገታል፣ በቀን በአማካይ ማለት ነው። እነዚህ ናቸው እንግዲህ የሚሰብኩልን። ለምን ይህ ሆነ? ራሳቸው ያመጡት ቀውስ ነው። ማህበረሰቡ ተናቦ እንዳይጠብቅ አካባቢው እንዳያደርግ ነፃ እናወጣለን በማለት ነገር ግን ወደ ቀውስ ውስጥ የከተቱት መሰረተ ትምህርት የለም ተዘግቷን፣ ውስን ትምህርት ቤቶች ትምህርት ይሰጣሉ እናንተ ናችሁ እንግዲህ የአማራ ሉና ጉዳይ የምትሉን። ለማንኛውም መንግስት ህግ የማስከበር ዘመቻ አጠናክሮ ይወስዳል። እኛም ጉዳያችን ከማጋለጥ ወደ ኋላ አንልም። ስለዚህ ስለዚህ በተለያየ አቅጣጫ ያላችሁ የፋኑ ታጣቂዎች ለአማራ ትክክለኛ እንታገለልታለን የምትሉ ከሆነ ከወልቀ ዘዎች ተምራችሁ የእነሱን ራዕይ ተከተሉ። የእነሱን ራዕይ ተከተሉ። ለዋት ለማስፈጸም አትስሩ ከጀርባቸው ዋት ለማስፈጸም እየሰራች እንደሆነ አመላካች ጉዳይ ነው። ቢሆንም ግን መንግስት ህጉን ለማስከበር ዘመቻ ግዴታና ኃላፊነት እስካለበት ድረስ ይወሰን። ይህ ግልጽ ነው። የተመረጠ መንግስት ነው። ህዝብ ነው የመረጠው። እናሰውሳለን። ተቃዋሚ ፓርቲዎች እንኳን ባሸንፉበት ቀጠና ላይ ፓርላማ የገቡበት ዋነኛ መንግስት ክፍት ያደርገውን ትክክለኛ ምርጫ ስለሆነ ነው። እነሰውሳለን። እነ ዶክተር ደሳሬ ባህርዳር ላይ አሸነፉ፣ ፓርላማ ገቡ። በተለይ እነ ዶክተር ብርሃኑ ነጋም አሸነፉ ገቡ። በየመጡበት ቀጠና በየመጣበት ቀጠና ወይም ጎጥ ወይም ሰፈር ባሸነፈ ፓርላማ የገባበት ዋነኛ መንግስት አቃፊነቱን ያሳየበት ጉዳይ ነው። ይሄ ልንሸፋፍኖ አያስፈልግም። አሁን መንግስት እየዘረፈ አይደለም። ይህ ግልጽ ጉዳይ ነው። ይህ ልንሸፍኖ አያስፈልግም። ትላልቅ ፕሮጀክት እየተሰሩበት ያለው ሁኔታ መንግስት ለማይዘርፍ ነው። ህወሓት እንዴታ ነው አድርጎ ነው አገሪቱን ሙልጭ አድርጎ ያጠባት። መንግስት እኮ አሁን ያን እዳ እየከፈለን ያለ፣ ሀገሪቱ የተበደረችውን እዳ እየከፈለን ያለ። ስንቶቻችሁ ይህን ጥናት አድርጋች ትከታተላላችሁ? ይህ መሸፋፈን አያስፈልገውም። ለፖለቲካ ጥቅመኛ ማስፈጸሚያ ማድረግ አያስፈልግም። ወዲቻን ቤተሰቦች፣ በሌላ መረጃ ተመልሰን እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።